መጽሐፈ ጥበብ ምዕራፍ አምስት መከራ ባጸኑበት ድካሙንም በካዱ የተናገረው ወንጌልንም በናቁ በአይሁድ ፊት ያን ጊዜ ክርስቶስ በብዙ መገለጥ ይቀመጣል። በክፉ ማስፈራራትና በግርማ ሆኖ ባዩት ጊዜ ይታወቃሉ። ድንቅ ስለሚሆን ትንሣኤውም ይደነቃሉ። እያዘኑም በጨነቀም ልቦና እየተከዙ ይጮሁ። ቀድሞ በሰነፎች በእኛ ዘንድ መሳቂያን ማሽሟጠጫን የሆነን ስራውንም ስንፍና ሞቱንም መናቅ ያደረግንበት ይህ ነውን ይላሉ። እርስ በእርሳቸው እንዴት የእግዚአብሔር ልጅ ሆነ ርሱ? መንግሥተ ሰማያትስ እንዴት በሐዋርያት ሆነች? ከቀና ሕግ ወጥተን ሳትነ የክርስቶስ ብርሃን ረድኤቱን አልገለጠልንም፣ ክርስቶስም ለእኛ አልተወለደልንም። ጥፋትና ክህደት በስራችን መላንም ከጻድቃን ከምድረ በዳ ወደ ሆነች ወደ ገሃነም ተፈርዶብን ሄድን። የእግዚአብሔርንም ሕግ አላወቅንም። ይህ ትዕቢት ምን ጠቀምን? ከትዕቢት ጋር ያለ የኦሪትስ ባለጠግነት ምን አመጣልን? ይህ ሁሉ እንደ ጥላ አላፊ ኖሮ ፈጥኖ እንደሚጠፋ ወሬ እንደሚሄድ ውሃ በሙላቱ እንደሚነጥቀው ያለፈበት መንገዱም እንደማይገኝ በማዕበሉ መካከል አካሉ የሄደበት መንገድ እንዳይገኝ፣ መርከብ በነፋስ መካከል የሚሄድ ዖፍ የሄደበት ፍለጋው እንዳይገኝ በበረረ ጊዜ ቀሊል ነፋሱን የተከተለ አድርጎታልና ፈጥኖም በመሄዱ ይከፍለዋልና ክንፉን ስብርብር አድርጎ ፈጥኖ ይሄዳልና ከሄደን በኋላ በነፋስ ውስጥ የሄደበት ምልክቱ እንደማይገኝ ይህም ባይሆን የተወረወረ ፍላጻም ነፋስ ተከፍሎበታልና በጊዜዋ ጊዜ ተመልሶ እንደ ቀድሞ ሆኗልና በነፋስ ውስጥ የሄደበት እንዳይታወቅ እንደዚሁ እኛም በተነሳን ጊዜ ጠፋን። በክፋታችን ጠፋን እንጂ በጎ ምልክትን እናይ ዘንድ አልተገባንም። አስረ ርግህቱን እግዚአብሔርን የሚዘነጉ ሰዎች አለኝታቸው ነፋስ እንደሚበትነው ነው። ትቢያ በነፋስ እንደ ረቂቅ ውርጭም በነፋስ እንደሚጠፋ እንደ ጢስም አንድ ቀን አድሮ እንደሚሄድ መጻተኛ ስመ አጠራር ነው ነውና በክፋታችን ጠፋን እንጂ በጎ ምልክትን እናይ ዘንድ አይገባንም። ደግ ሰዎች ግን የቀኑ ሆነው የቀኑ ሆነው ለዘላለም ይኖራሉ። በእግዚአብሔርም ዘንድ ዋጋቸው የጸና ነው። አሳባቸውም በእግዚአብሔር ዘንድ ጸንቶ ይኖራል በስልጣኑ ይሰውራቸዋልና በኃይሉም ይረዳቸዋልና። ስለዚህ ነገር ክብር ያለው መንግስትን ጌጥ ያለው አክሊልን ከእግዚአብሔር እጅ ይቀበላሉ። ለአምልኮቱ የቀናበት የሜዳ ጸብቱን ፈጽሞ ይይዛል። ጠላቶቹን ለመበቀል ግብፃውያን ፍጥረቱን የሜዳ ጸብት ያደርጋታል። ኤርትራ የእውነተኛ ጥሩርንም ይለብሳል። ማድላት የሌለበት በርቦርቴን ይደፋል። የማይሸነፍ የእውነተኛ ጋሻንም ይይዛል። የሚቆርጥ መዓቱ ሰይፍን ያስላል። ሙሴ ከእግዚአብሔር ጋር ሆኖ ግብፃውያንን ተጣልቶ ይዋጋል። ፈጥኖ ያገኛቸው ዘንድ በእሳቱ በግብፃውያን ላይ እንደ መብረቅ የሚያስፈራ መዓቱ በደል ነጎድ ቀንቶ ይሄድባቸዋል። ጻድቃን እስራኤል ግን እንደ አማረ ቀስተ ደመና ቀስተ ደመና አከባብ ከበው ረድኤቱን በማየት በማግኘት ያመሰግናሉ። ከማአቱን በደል ነጎድጓድ ደንጊያም ፈጥኖ በር በረዶ ይወርዳል። የባህሩም ውሃ በሳቸው ይበሳጭባቸዋል። ፈሳሾችም ተነዋውጠው ፈጥነው ይከቧቸዋል። ኃይል ያለው ነፋስ ይቃወማቸዋል። ነፋስ እንደመሆኑ ድርቅ ያደርጋቸዋል። ኃጢአት ምድርን ሁሉ ታጠፋለችና ክፉም መስራት የኃያላኑም ዙፋን ያጠፋልና ይበትናቸዋል።